አሰላሙ አሌይኩም ወረሐመቱላሂ በረካቱ። ውድ ውድና የተከበራችሁ የረጀብ ሚዲያ ተከታታዮች እንደምናላችሁ፣ በያላችሁበት ያላህ ጥበቃ አይለያችሁም። ዛሬ በአዲስ ታሪክ መጥቻለሁ። ከዛ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉን አትርሱ። ቪዲዮን ከወደዳችሁት ላይክ፣ እንዲሁም ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልን። ቀጥታ ወደ ታሪኩ አመራው። ባልና ሚስት ከተጋቡ አስር ዓመት አልፏል። ሚስት የትዳራቸውን አስረኛ ዓመት እና ባሏ ሲጋራ ካቆመ አስራ አምስት ዓመት ስለሞላው ሁለቱንም አጋጣሚዎች በአንድ ላይ ደብላ ለማክበር አነስ ያለች ድግስ ታዘጋጃለች። ባል በሀሳቡ ቢስማማም ሚስቱን ለአመታት የዋሻት ያላቆመው የሲጋራ ሱስ ድንጋጤ ፈጠረበት። ሚስት አትወቅ እንጂ ባል አቁም ያለው ካላት ጊዜ ጀምሮ ላለፉት አስራ አምስት አመታት ተደብቆ ያጨሳል። ወደ ቤቱ ሲገባ እጁና ኪሱን መልካም መዓዛ ያላቸውን ፈሳሾች ተቀብቶ ነው የሚገባው። ጓደኞቹ ግን አጫሽነቱን በደንብ ያውቃሉ። ሚስት የእሱና የእሷን ጓደኞች በመጥራት የደስታቸው ተካፋይ እንዲሆኑ ትጋብዛለች። ምግብ ይዘጋጃል። ለስላሳ መጠጥ፣ ኬክ፣ ዳቦ ብቻ በአጠቃላይ ለአንድ ክብረ በዓል ሊዘጋጅ የሚገባው በሙሉ ቀርቧል። ጓደኞቻቸው ሴቶቹም ወንዶቹም ስጦታቸውን ይዘው መምጣት ይጀምራሉ። በተለይ የእሱ ጓደኞች በሆዳቸው እየሳቁ የውሸት ድራማውን ያሰማምሩት ጀመር። ምሳው ተበልቶ ኬክ ሊቆረስ ሲል ባል ጭንቅ ይለዋል። ህሊናው ይረበሽበታል። ሚስቱን ለአስራ አምስት ዓመት ሲጋራ ቁም ያለው ብሎ መዋሸቱና ሚስቱን በየዋህነት ያዘጋጀችው ድግስ ይረብሸዋል። ጭንቀቱን ለመቀነስ ተነስቶ ወደ ባኞ ቤት ይገባል። በሩንና መስኮቱን ጥርቅም አድርጎ ዘግቶ ጭንቀቱን መተንፈሻ አንድ ሲጋራ ይለኩሳል። ከሲጋራዋ ጋር እየቆዘመ ዘለግላሉ ደቂቃዎች ባኞ ቤት ውስጥ ይቆያል። የባሏ ከእንግዶች መሀል መሰወር ያሳሰባት ሚስት ባሏን ፍለጋ በየክፍሎቹ እየገባች ሳለ ባኞ ውስጥ በቀዳዳ የሚወጣ ጭስ ትመለከታለች። የባኛውን በር ከፍታ በመግባት በሲጋራ ጭስ የታፈነውን ክፍል አልፋ የባኛውን መስኮት በመክፈት ምን አለ ጭሱ እንዲወጣ መስኮቱን እንኳን ብትከፍተው ትልና ተመልሳ ወደ ሳሎን ትሄዳለች። ባል ክው ይላል። አናቱን ለሁለት የተረተሩትን ያህል ሰውነቱ ክፍል ይላል። ከራስ ፀጉሩ እስከ እግር ጥፍሩ በላብ ይርሳል። ረጅም ደቂቃዎች ድርቅ ብሎ ከቀረ በኋላ ፊቱንና እጁን ተጣጥቦ እግሩን እየጎተተ አሸቦ መስሎ ሳሎን ይገባል። ከዚህ በኋላ ደንዝዞ ማውራት አልቻለም። ሚስት ግን ምንም እንዳልተፈጠረ ባሏን በአይኗ እየተቆጣጠረች እንግዶቿን ታስተናግዳለች። ጊዜው ደርሶ እንግዶች አንድ በአንድ ይወጣሉ። በመጨረሻም ባልና ሚስት ብቻ ይቀራሉ። ባል ሲፈራ ሲችል ሁሌም ማጨሴን ታውቂ ነበር ይላታል። አስራ አምስት አመቱን ሙሉ እንደምታጭስ አውቃለሁ። አሁን አውቃለሁ አለችው። ከዚያን ቀን ጀምሮ ባል ሲጋራን እርም ብሎ ተወ። ብልህ ሚስት በብልሃት ባሏን ገዛች። እንዴት እርቃኑን ለሚተኛው ሰው ድብቅ ይሆናል? እንዴትስ በድብቅነት እየኖሩ የሰላም እንቅልፍ ይወስዳቸዋል? ፍቅር በባህሪው ምክንያታዊ ከመሆን ይልቅ ስሜታዊ ገጽታው ይበልጥ ይጎላል። ምክንያት በሌለበት ስፍራ ሁሉ ደግሞ ድብቅነት ሊኖር አይችልም። ድብቅነት የሚኖረው ከፍቅር በመለስ ሌላ የተሰሰር ገመድ ሲፈጠር ብቻ ነው። ያ ደግሞ የሞቀ ጎጆን ህያው ማድረግ አይችልም። ፍቅር ያልመሰረተው ትዳር ወናማ ቤት ነው ደስ አይልም ስለዚህ ምን ጊዜም አላህ የሚወደውን ትዳር ስናስብ ስለምናፈቅረው ወይም ስለምናፈቅራት ሴት ሙሉ ደህንነትና ሰላም ከማሰባችን በተጓዳኝ የገጠመንን ሁሉ ልናወያየው ወይም ልናወያያት ከልባችን ያመንን ሊሆን ይገባል ብዙ ትዳሮች በሚስጥር የተሞሉ ይመስላል በተለይ በዘመናችን የበርካታ ባለትዳሮችን ጎጆ ማንኳኳት የቻለ መርማሪ የሚታዘበው ብዙ ነው። ባል ከሚስቱ ሚስቱም ከባሏ የሚሸሽጉት ብዙ ነው። ምንም የህይወት ገጠመኝ ቢከሰት በግልጽ መነጋገር ሲገባ እዚህ ግባ በማይባሉ ደካማ ምክንያት ከትዳር አጋሮች ተደብቆ የሚያልፍ የዓለም ጋብቻ ሚስጥር በቁጥር ምን ያህል እንደሆነ ቤቱ ይቁጠረው። ከእለት እለት በተጋቢዎች መካከል እየታየ ያለው ድብቅነት ቁጥሩ እየጨመረ ለመምጣቱ ግን እርግጠኛ የሚያደርጉን አስረጃዎች ብዙ ናቸው። አንዳንዴ ከጋብቻ በፊት የተፈጠሩና ከውህደቱ ቀድሞ ሊገለጥ የሚገባው ነገር ግን እንዲሁ ተዳፍኖ የሚታለፍ ገመና አለ። ለምሳሌ ከተጋቢዎቹ መሀል አንዳቸው ልጅ ይኖራቸዋል፣ ግን ቀጣዮቹን ብዙ አመታት አብሯቸው ለሚዘልቅ ወይም ለምትዘልቅ እጮኛቸው ጉዳዩን ግልጽ ለማድረግ ወኔ ይከዳቸዋል። ትልቅ ስህተት ወይም እብለት ነው። ሌላ ጊዜ ትዳሩ ከተከናወነ በኋላ ሳይታሰቡ የተፈጸሙ ወይም የተከሰቱ ሚስጥሮች ይኖራሉ። እነዚህንም አላየሁም አልሰማሁም፣ ብሎ ጭድ በዚህ መልኩ በሚስጥራዊነት በተሟሸ ገላ ሰውነትን አስተቃቅፎ ከአንድ አልጋ በፍቅር ስም መውደቅ ሁሌም የምናየው ወይም የምንሰማው እውነታ ሁኗል። በሙሐመድ አሊ ተዘጋጅቶ የቀረበ ትዳርና ህይወት ከሚለው መጽሐፍ የተወሰደ። ውድና የተከበራችሁ የረጅም ሚዲያ ተከታ ላይክ ሼር እንዲሁም ኮሜንት ማድረጋችሁን አትርሱ።